የዛሬ እንግዲህ ደስ ብሎኛል ማለት ነው ማርያም በጣም ነው ደስ ያለኝ ባለፈ ጊዜ የጀኔ ቅድስት ሥላሴ እና ወቅዱስ መርቆሪዮስ ቤተክርስቲያን እንግዲህ ያለበትን ሁኔታ ሳይቻቸው ነበረ። በዛ የተነሳ ሁለት እህቶቼ ማለት ነው እና ልደታ ማርያም እና አስካለ ሚካኤል ሀይልንድ የልደታ ማርያም እህታችን ደግሞ ባለቤቷ አለ ሀይለ ሚካኤል ማርያም የሚባል ማለት ነው እሷ አስራ አምስት ሺ ብር ልካለች። አስካለ ሚካኤል ደግሞ 14400 ብር ልካለች። እና ዛሬ ደግሞ ቀጥታ ለነሱ ለመስጠት ወደዛ ሊሄድ ነው ማለት ነውና ያው እንግዲህ ማህበርም ስላለ ነገ ሚካኤል ነው እንግዲህ ዛሬ አሁን ለመውጣት ስለሆነ በችኩል ነው ማወራቸው። ቪዲዮን ደግሞ ላይክ አድርጉ። እግዚአብሔርን መርዳት እንኳን ባትችሉ ላይክ አድርጉ። በቅድስ ስላሴ በቅዱስ መርቆዲዮስ እግዚአብሔርን ላይክ አድርጉ፣ ሼር አድርጉ። ቤተሰብ ያልሆናችሁን ደግሞ የደወል ምንኩቷን ተጭናችሁ ቤተሰብ ሁኑ። እንግዲህ አሳያቸዋለሁኝ። እኔ የገጠመኝንም ይሄ በረከት ባወጣሁበት ምን እንዳገኘሁኝ እነግራችኋለሁ። እናንተም ደግሞ እንዴት አድርጋችሁ በረከት ስራ እንዳትሰሩ ደግሞ ሰይጣን እንደሚፈትናችሁና እንዴት አድርጎ ደግሞ እግዚአብሔር ከጥሩ ሰው አገናኝቶ ደግሞ ወደ መንፈሳዊ ወደ በረከት ስራ እንዴት እንደሚያመጣችሁ በዚህ ቪዲዮ በትንሹም ቢሆን በኮልታፋ እንደበቴ እነግራችኋለሁ። የትም እንዳትሄዱ አብራችሁ ይሆኑ። እሺ እንግዲህ ዛሬ ባለፈ ጊዜ የጀኔ ቅዱስ ሥላሴ እና የቅዱስ መርቆሪውስን ቤተክርስቲያን ያለበት ሁኔታ ነግሬያችሁ ነበረ። ከዛ ቀጥሎ ደግሞ አንዳንድ አንድ እህቶቼ እንትን ብለዋል ማለት ያው፣ በረከት ተሳትፈዋል ማለት ነው። እና ዛሬ ደግሞ እንግዲህ ሐሙስ ሐሙስ ሲኖር ብሎ ወደ ጀኔ ሄዳለሁ። ስለዚህ በዛው እግረ መንገዴ ይህንን ብር እሰጣለሁ ማለት ነው እንግዲህ እህቶቻችን የክርስትና ስማቸውን እንጠራው፣ ምክንያቱም አንድ እህታችን ደግሞ ኃይለ ሚካኤልና ኃይለ ሚካኤል ማርያም የሚባል ባለቤቷ ነው። እሷ ደግሞ የምትኖረው ስደት ላይ ነው። እሷ ደግሞ የክርስትና ስሟ ልደታ ማርያም ትባላለች። እሷ አስራ አምስት ሺህ ብር ለቅድስት ሥላሴና ቅዱስ መርቆስ ቤተክርስቲያን እንግዲህ ለበረከቱ ተሳተፈች ማለት ነው። እግዚአብሔር ይስጥልን፣ በወጣሽበት እጥፍ ድረብ ያድርግልን መድኃኔዓለም። ሌላ ደግሞ ወታችን አስካለ ማርያም አስካለ ሚካኤል ማለት ነውና፣ አስካለ ሚካኤል እንግዲህ 14400 ብር ነው እንግዲህ የላከችው ማለት ነው። አጠቃላይ ወደ 29400 ብር ነው ማለት ነው። እንግዲህ እንደምታዩት ይሄን ብር እንግዲህ እንደምታዩት ይዤ ለመሄድ ነው ማለት ነው ያው ወስጄ አስረክባለሁኝ። ምናልባት ቻርጀር ካልዘጋብኝ ቪዲዮም ፎቶ አንስቼ ለነሱ አሳያቸዋለሁ፣ ወይም ደግሞ ለእናንተም ለእናንተ ማሳያቸዋለሁ በዚህ ዩቲዩብ ገፄ ላይ ማለት ነው። እና በእውነት እግዚአብሔር አምላክ ይስጣችሁ። ጥሩ ነገር ነው ያደረጋችሁት። መልካም ነገር ነው ያደረጋችሁት። ይቅርታ ግን ያው ጉንፋን ስለያዘኝ ብዙም ድምጽ አይሰማ መሰለኝ ማለት ነውና፣ የችኮላ ችኮላ ነው፣ ወደ ገጠር ለመሄድ በጣም ስለተጣደፍኩኝ ያው ለእናንተ እግዚአብሔር ይስጥልን ለማለት ያክል ነውና በእውነት እግዚአብሔር አምላክ ይስጥልን። አመስግኑልኝ፣ እግዚአብሔር ይስጥልን በሉልኝ ማለት ነው እና ያው እንግዲህ ያሰባችሁት ከአሰባችሁት በላይ ቅድስት ሥላሴ ቅዱስ ሞርቆሪዮስ ይስጥልን፣ የነፍስ ዋጋን ያድርግላችሁ። በእውነት እኔ ብዙ መመረቅ አልችልም፣ ግን በእውነት የልባችሁን መሻት ሁሉ ፈጣሪ አምላክ እሱ ያሳካላችሁ ከኃጢአት በስተቀር ማለት ነውና እኔ በእናንተ በጣም ነው ደስ ያለኝ ማለት ነው እንግዲህ ያው ሱቅ ላይ ሰው መጥቶብኝ ነው ማለት ነው፣ እና በእውነት እመቤቴ ማርያም ትስጠለኝ እግዚአብሔር ይስጠለን። በእውነት እጅግ በጣም ነው ደስ ያለኝ ማለት ነው፣ እና ሌሎቻችሁም እንደዚህ ደግሞ በረከት መሳተፍ የምትፈልጉ አስርም አምስትም አነሰ በዛ አይባልም። እንግዲህ ሀያ ብርም ሀያ ሺህ ብርም፣ ሰላሳ ብርም ሶስት መቶ ሺህ ብር ያወጣ ሰው ያው አንድ ነው ማለት ነው፣ እና እግዚአብሔር ይስጣችሁ ስለዚህ መሳተፍ የምትፈልጉ ካላችሁ ባካችሁ አውሪኝ ማለት ነው። እስካሁን ድረስ እንግዲህ ባለፈ ጊዜ ወደ 59 ሺ ብር ተላከ ከዛ ወደ 29 ሺ ምናምን በአንዲት እህታችን ብቻ ማለት ነው። አሁን እንግዲህ ይህኛው ደግሞ 29400 ብር ወስጄ አስረክባለሁ። በእውነት በጣም ነው ደስ ያለኝ ማለት ከምነግራችሁ በላይ እግዚአብሔርን በጣም ምን ልበላችሁና ፈጣሪ አምላክ ካለ ደግሞ ወደፊት ደግሞ በዩቲዩብ በቲክቶክ በተለያየ ደግሞ አባቶችን ያለውን ነገር አጠራጠር አድርጌ ቀንተን ብዬ ማለት ነው ቀንጨብ ቀንጨብ አድርጌ ያለውን ችግር ያለውን ነገር ሰው እንዲረዳ አድርጌ እንግዲህ በቲክቶክም በዩትዩብም በፌስቡክም በሁሉም ገጽ ላይ ደግሞ እንዲለቀቅ አድርጋለሁ ማለት ነው። እንዴት ዋላችሁ? ደህና ናችሁ ወይ? ሰላም ነው? እና አደርጋለሁ ማለት ነው። እና እናንተም እንግዲህ ሼር በማድረግ ይህንን ቪዲዮ ሼር በማድረግ በእውነት አሁን በቅርብ ጊዜ ነው እንግዲህ መሠረተ ድንጋይ ተጥለዋል። ያው ካሁን በኋላ ስራ ነው የሚጀምረው ማለት ነው። እንግዲህ የግንባታው ስራ ይጀምራል። መሠረተ ድንጋይ እንደተጣለ ያ ሁሉም ሰው በየአቅጣጫ ሁሉ እያሰባሰበ ነው። አምስትም፣ አስርም ማህበረሰቡም፣ ሁሉም ዓለም አቅሙ ልክ እያሰባሰበ ነውና፣ እባካችሁ እናንተም እንግዲህ ተባበሩ ላለሁኝና በረከት ስንሳተፍ በነገራችን ላይ ለራሳችን ነው። ምናልባት አሁን ይህንን ቪዲዮ ከሚያዩት መንፈሳዊ ነገር ስለሆነ ብዙ ሰው ከሚያዩ ይልቅ ማያየው ይበልጣል። ለምን እኔ ብዙ ጊዜ መንፈሳዊ ነክ ነገሮች ስሰራ ማለት ነውና ዩቲዩብ አይታይልኝም። በዩቲዩብ እይታ አይኖሩም፣ የሆነ ያልሆነው ነገር ስለቅ ግን እይታ ይኖረዋል ማለት ነው። ያ ማለት መንፈሳዊ ነገር እዚህኛው ላይ ሲለቀቅ ሰው ትኩረት አይሰጠም ወይም ደግሞ ለስጋዊ ነገር ነው እንጂ ይህ ለመንፈሳዊ ነገር ወይም ደግሞ ለነብሳችን የሚሆን ነገር አብዛኛው ሰው ከኔም ጀምሮ ማለት ነው፣ አንድ ከኔ ተብሎ አናይም፣ ወይም ደግሞ የሚጠቅመን ነገር ለማድረግ አንተ ጋር ማለት ነው። ግን እዚሁ ምድር ላይ ትተነው የምንሄደው ነገር ላይ ነው ትኩረት የምናደርገው ማለት ነው። እና በተቻለ መጠን ሁሉ ለስጋችን ልክ ምግብ እንደሚያስፈልጋት መጠጥ እንደሚያስፈልጋት ሁሉ ለነፍሳችንም ደግሞ እንዲህ ያለ ስራ ያስፈልጋል ማለት ሰዎችን መርዳት ቢያንሱ እንኳን ሌላው ይቀር ተውት፣ ከመቶ አስር ፐርሰንት እኔ ለምሳሌ ቤሩት ላይ ጠፍቼ ስሰራ ማለት ነው ደሞዝ የነበረው 500 ዶላር ነበረ። ከ500 ዶላር 450 ዶላሩ ለራሴ ነበረ። ከመቶ አስር ፐርሰንት አይደለም። ስለዚህ አምሳ ዶላር ደግሞ እያጠራቀምኩኝ እንዲላሉ ቤተ ክርስቲያን ለተቸገሩ ሰዎች ለምሳሌ በህመም የሚበሉት የሚጠጡት ያጡ ሰዎች የተለያየ ነገር መታከም ያላጡት ለነሱ፣ እንደገና ደግሞ በማህበረ ተዋህዶ ኦርቶዶክስ ላይ ደግሞ ወደ ጋምቤላ መስመር እንትን ያሉ የተፈናቀሉ ዜጎች በዛ ሰዓት ነበሩና፣ ለነሱ ራሱ በቃ በዛ ብር ነው እያወጣሁ የሚሰጠው። የነበረውም ደግሞ የኔ አይደለም ያብሩ እግዚአብሔርን የኔ አይደለም ምክንያቱም የኔው ከመቶ ፐርሰንቱ ዘጠና ዘጠኙ ነው። ዘጠና አማርኛው ሊጠፋብኝ ነው ይቅርታ። እንግዲህ የችኩል እንትን ቀንድ ነው እ ምድ ላ ይለግሳል ይባላልና፣ ከመቶ ዘጠና ፐርሰንቱ ነው የኔው እንጂ አስር ፐርሰንቱ የኔ አይደለችው ማለት ነው። ስለዚህ አሁን ብዙዎቻችን የራሳችን ያልሆነ ነገር የእግዚአብሔርን ብር ወይም ደግሞ የፈጣሪን የሰጠንን ነገር ሙሉውን እኮ አላለንም። ፈጣሪ አምላክ ከምሰሩት አንድ ከአስር አንድ ፐርሰንቱ ስጡኝ ነው። በቃ አስር ፐርሰንቱ ለቤተክርስቲያን አበርክቱ ነው የተባለው። እኛ ግን የሚበልጠው ገና እጥፍ እጥፍ በላይ የሆነውን ለእኛ ተሰጥቶን፣ ግን ያቺ አንድ ፐርሰንቷን ከአስር አንድ ፐርሰንቷን ለመስጠት በጣም ወደኋላ እንላለን እግዚአብሔርን ስለዚህ ያው በነገራችን ላይ አንዳንዴ ወዳችሁትም አይደለም እንደዚህ የሚያደርገው ምክንያቱም ስጋ በቃ የሆነ ነገር ይሄ ብታረግስ ይሄ ብታረግስ ይሄ ብታረግስ፣ እያለ አውቆ ማለት ነው ለማሸነፍ ብዙ ነገር ያደርጋል። ግን እኛ ጎበዝ መሆን አለብን፣ ጠንካራ መሆን አለብን። በቃ ካለን ከምናገኘው ከትንሹ ነገር ቢሆን እየሰጠን ስንሄድ አንደኛ ብራችን ይባረካል። እግዚአብሔርን ይሄ ቤተ ራሱ የገዛሁት ያስራት ብር ማውጣ ከጀመርኩ ጀምሮ ነው። ብሬም ሁሉ ነገር የመባረክ የተጀመረው ማለት ነው እንጂ በፊት እንደዛ አልነበረ። የእውነት አራት አመሰረች እኮ የነበረኝ ሰት ብር መሰላችሁ 85000 ነው 75000 ብር ከዛ አይበልጥም። አራት አመሰረች ማለት ነው ቤሩት ላይ መጀመሪያ በመቶ ሀምሳ ዶላር ነበረ፣ ከዛ መቶ ዶላር ነበረ ይሰራውት ማለት ነው። ሁለት ዓመት በ150 ዶላር አስቡት። ከዛ እንደገና ሁለት ዓመት ደግሞ በሁለት መቶ ዶላር ነው ይሰራውት ማለት ነው ግን የተባረከልኝ ደግሞ የሰራሁት ውጭ ላይ ወጥቼ የሰራሁት ነው የተባረከልኝ ለምን በዛ ሰዓት ይህ መንፈሳዊ ህይወቱም ብዙ ነገሮች የአባቶችን ትምህርት አደምጥ ነበረ። ጓደኞችም ደግሞ በጣም የቤተ ክርስቲያን ልጆች ነበሩና፣ በቃ እንዲህ እኮ እንዲህ እንዲህ ሲሉ በቃ የሆነ እኔ ራሱ ሳላውቀው ወደ እነሱ ውስጥ ገባኝ ማለት ነው እና ወደ እግዚአብሔር ነው በቃ የሳቡኝ ማለት ነው እና ስለዚህ ስለዚህ ቀስ በቀስ ነው የምትገቡት። አንዳንዴ ሳታስቡት በቃ እንትን ይላቸዋል። ግን አንደኛ ጓደኛችሁም ይወስነዋል፣ ከማን ጋር ነው የምትውሉት። ያው በረከት ስራ የሚያወጣ ጓደኛ ካላችሁ በቃ እናንተ የበረከት ስራ እንድታወጡ ነው የሚያደርጋቸው ያ ጓደኛቸው ማለት ነው ይህ ደግሞ ከጨፋሪው ልጆች ጋር በቃ የዓለማዊ ነገር ከሚወዱ ልጆች ጋር ስንውል ማለት ነው። በቃ እናንተም ሳታስቡት በጣም ጥንቅቅ ያላቸው መንፈሳዊ ራሱ ሆነች ወይም ደግሞ በቃ በደንብ አድርጋችሁ ከዚህ ከዓለማዊ ነገር እየለቀቃችሁ ከሄዳችሁ ማለት ነው። ከዓለማዊ ልጆች ጋር ከዋላችሁ ሳታስቡት ደግሞ ምንትንላችሁ ዓለማዊ ሆናችሁ ትቀራላችሁ ማለት ነው። ስለዚህ አንዳንዴ ጓደኛቸውን ምረጡ ማለት ነው። ለቤተሰቦቻቸው የሚያደርጉ ጓደኞች ጋር ከኋላችሁ ለቤተሰቦቻችሁም ታደርጋላችሁ። ለራሱ የሚል ጓደኛ ካላችሁ ደግሞ ለራሳችሁ ትላላችሁ። አይ እንጨፍር፣ እንብላ፣ እንጠጣ ምን አባቱ ይህ ፋሽን ልብስ እንልበስ የሚል ጓደኛ ካላችሁ ምንም ምንም ምንም ምንም ጥርጥር የለውም። እግዚአብሔር ምስክሬን ሳታቁ ተራሱ ከጊዜ በኋላ የነሱ ጸባይ እናንተ ትላበሱት አላችሁ ሳታስቡት ማለት ነው። እግዚአብሔርን እኔ አይቼዋለሁኝ ማለት ነው። መንፈሳዊ እህቶቹም ጋር ቀርቤ ይቻለሁኝ አለማዊ የሆኑ እህቶችም ጋር ቀርቤ ይቻለሁ ማለት ነው። ይሁት በቃ ዝም ብላችሁ እስኪ እኔ ምላችሁ እንኳን ውሸት ነው ብላችሁ የምታምኑ ከሆነ ማለት ነው ዝም ብላችሁ እስኪ ቅረቡ ሰው እና ከዛ በኋላ እዩዋቸው ማለት ነው። ወዴት እንደምትሳቡ ራሱ ማለት ነው። ወይም ደግሞ ሁለት ጓደኛ ማቾች፣ አንዷ መንፈሳዊ አንዷ ደግሞ አለማዊ የሆነች መንፈሳዊ እህቶች ወይም ደግሞ አለማዊ እና መንፈሳዊ ያሉ አንድ እህታማቾች ሁለት እህታማቾች ካገኛችሁ ማለት ነው። እዩዋቸው ዝም ብሎ አንደኛው ሰታቅ ወደዛ ወደ አንደኛዋ እያደላች ትመጣለች ተመጣለች ማለት ነውና፣ ያ ምንድነው ለስጋችንና ለነፍሳችን የምንሰጠው ቦታ ልክ እንደዛው ነው። ምን ውላቸው ስጋ ስላቸው ይቀርታ። ይሄ አዋዋላችን፣ ለምሳሌ አሁን ከጥሩ ሰው ጋር ከሆነ ወደ ጥሩ መንገድ ነው የምትሄዱ። ከክፉ ሰዎች ጋር ከሆነ ደግሞ ክፉ ነገር እያሰብን ነው የምንውለው፣ ወይም ደግሞ የምንሄደው ሳናስቡ በቃ እናንተ እኮ በጣም ምርጥ ሰዎች ናችሁ። ምርጥ ልጅ ነሽ ግን ሳታስቢ በጓደኛሽ ግፊት የጓደኛሽን ካራክተር ወይም ደግሞ ጸባይ የለበሹ ትመጫለሽ ማለት ነው እና እንደዛ ስለሆነ በርቱ። ጠንክሮ ላለው ለስጋችን ሳይሆን ለነብሳችንም እንኑር እና እግዚአብሔር ይስጠራቸዋለሁኝ። ውድ ቤተሰቦቼ በተረፈ እንግዲህ ሰላማችሁ ይብዛልኝ በእውነት እህቶቼ፣ ባወጣችሁበት እጥፍ ድርብ አድርጎ ይስጠልን። እህታችን አስካለ ሚካኤል ኃይለ ሚካኤል ማርያም ልደታ ማርያም በጣም ከልብ እናመሰግናለን። ቅዱስ መርቆሬዎስ ይስጥልን፣ ቅድስት ሥላሴ ይስጥልን። በእውነት ቤታችሁ ቅድስት ሥላሴ አጋዕዝተ ዓለም ቅድስት ሥላሴ ቤታችሁን ይባርኩላችሁ። በቃ ጓዳችሁን የጎደላችሁ ከዛ በላይ አድርጎ ፈጣሪ አምላክ ደግሞ ይስጣችሁ። ላለሁኝ እና ውድ ቤተሰቦቼ ቪዲዮን ደግሞ ለሁሉም እንዲደርስ ሼር፣ ላይክ፣ ኮመንት አድርጎ ማለት ነው እና መርዳት እንኳን ባትችሉ ሼርና ላይክ አድርጉት ማለት ነው እና እንግዲህ ያው ነገ ሀሙስ ነው ለእናንተ የሚደርሳችሁ። አሁን እየሄድኩኝ መንገድ ላይ ኤዲት እያደረግኩኝ ዛሬ ጭንዋለሁኝ። እንግዲህ ከተመቸኝ ማለት ነው እንትን ካለ ያው ኃይል ካለ ቶሎ ይወርድላችኋል። ካልሆነም ደግሞ ያው እንግዲህ ወይ ቅዳሜ ነው የሚደርሳችሁ ማለት ነው። ስለዚህ ላይክ በማድረግ ሼር በማድረግ ለሌሎች ደግሞ አድርሱ። መሳተፍ የምትፈልጉ እንደዚህ በረከት መሳተፍ የምትፈልጉ ያው ቤተክርስቲያኑም ደግሞ ከታች ወርዳችሁ ብታዩት በጣም የሚያሳዝን ቤተክርስቲያን ነው። ስለዚህ ገጠር ላይ ነው ማንም ዞር ብሎ የሚያየው የለም። ማህበረሰቡ ደግሞ ያው ገበሬ ነው እንደምታውቁት ማለት ነውእና እንዳያችሁት ስለዚህ በጣም ከአርባ ስድስት ዓመት ጥያቄ በኋላ የመጣ ቤተ ክርስቲያን ነው እና እግዚአብሔር የተመሰገነው። ስለዚህ አሻራችሁን አስቀምጡ። ላለሁኝ በተረፈ መልካም ጊዜ ይሆንላችሁ። ወዳችኋለሁ፣ አከብራችኋለሁኝ። ያው በእርግጠኝነት ከኔ ከንግግሬ እንትን ስህተት ሊኖር ይችላል፣ አርሙኝ። ይቅርታ። በክፉ እንዳታዩብኝ ያው በችኮላ መንፈስም ስለሆነ በጣም ቸኩዬ እንትን እያወረሙ ስለሆነ ቅር እንዳይላችሁ፣ የሆነ ምናልባት ግድፈት ካለ አርሙኝ። እኔ እህታችሁ ነኝ። ይቅርታ እላችኋለሁ፣ ያስከፋችሁ ነገር ካለ በዚህ ቪዲዮ ንግግር ላይ ማለት ነው። በተረፈ ሰላም ኑልኝ፣ ወዳችኋል፣ አከብራችኋለሁ። መልካም ጊዜ ይሁንላችኋል። ውይ ይሁንላችሁ፣ ይሁንላችሁ፣ ይሁንላችሁ፣ ይሁንላችሁ። ሰላም ኑልኝ።